በስመ አብ ወወልድ ወመንፈስ ቅዱስ አሜን። የተወደዳችሁ የሰንበት ትምህርት ቤታችን ውድ አባላት እንደምን ሰነበታችሁ? ሰንበት ትምህርት ቤታችን ኅዳር ሰባት ቀን ልዩ ሆነ ያዘጋጅቷል። የዚህ ዓመት እንቅስቃሴዎቻችንን የምንሰራቸውን አገልግሎታችንን ለማቀድ ሞክረናል። የሁሉ ነገር መጀመሪያ እንዲሆን የፈለግነው ግን በመላ አባላት ተሳትፎ አገልግሎታችን ይከወን ዘንድ ይህን መርሃ ግብር የ ማዘጋጀት ጉዳይ የቅድሚያ ቅድሚያ ስራችን አድርገናል። በተለያየ ዘመን ብዙ አገልጋዮች በሰንበት ትምህርት ቤታችን ውስጥ አልፈዋል። የቀደመ ፍቅራችንን እንድንመልስ ባለን ነገር ሁሉ ቤተክርስቲያንን፣ ሰንበት ትምህርት ቤትን ማገልገል እንድችል ከዚህ በፊት አባላት የነበሩ ሁላችሁም በመጥራት የጉባኤው ባለቤት እንድትሆኑ እንድትገኙልን፣ ከአካባቢያችን የራቃችሁ በሙሉ የትዳር አጋሮቻችሁን ጭምር ይዛችሁ እንድትገኙ ሰንበት ትምህርት ቤታችን ፍኖተ ጽድቅ ሁላችሁንም ልጆችን ኑ የሚል ጥሪ እያስተላለፈች ነው። እዚህ ልዩ የአገልግሎት ቃል ኪዳናችንን የምናድስበት መርሃ ግብር ላይ እንድትገኙ፣ በሉ እግዚአብሔር ስም በድጋሚ ጥሪ አስተላልፋለሁ። አመሰግናል መጠጊያችን የሰላም